ሰላም ቅዱሳን የተወደዳቸው የመጽሐፍ ቅዱስ ንባብ ቤተሰቦቻችን የመጽሐፍ ቅዱስ ንባብ ጉዟችን ዛሬ ሰባ አንደኛ ቀኑ ላይ ደርሷል። በሰባ አንደኛ ቀናችን ደግሞ የምናነበው መሳፍንት ምዕራፍ ሰባት ስምንትና ዘጠኝን ይሆናል። መስከረም አንድ ዘፍጥረት አንድ ብለን ጀምረን በጌታ ጸጋዚ ደርሰናል። እስከ ጳጉሜ አምስት ራዕይ ሀያ ሁለት ድረስ አብረን እንጓዛለን። ዛሬ የዛሬውን ክፍል በጌታ በኢየሱስ ስም አነባለው። አብረን እናንብብ። መሳፍንት ምዕራፍ ሰባት ጌዲዮን የተባለውም ይሩ በአል ከእርሱም ጋር የነበሩ ህዝብ ሁሉ ማልደው ተነሱ። ባህሮድ ምንጭ አጠገብም ሰፈሩ። የምድያምም ሰፈር ከእነርሱ ወደ ሰሜን በኩል በሞሬ ኮረብታ አጠገብ በሸለቆ ውስጥ ነበረ። እግዚአብሔርም ጌዲዮንን ከአንተ ጋር ያለው ህዝብ በስቷል፤ ስለዚህ እስራኤል እጄ አዳነኝ ብሎ እንዳይታበይብኝ እኔ ምድያምን በእጃቸው አሳልፍ ያልሰጣቸው። አሁንም እንግዲህ የፈራ የደነገጠም ከገላአድ ተራራ ተነስቶ ይመለስ ብለህ በህዝቡ ጆሮ አውጅ አለው። ከህዝቡም 22 ሺህ ተመለሱ፣ 10 ሺህ ቀሩ። እግዚአብሔርም ጌዴዮንን ህዝቡ ገና ብዙ ነው፣ ወደ ውሃ አውርዳቸው፣ በዚያም እፈትናቸዋለሁ። እኔም ይህ ከአንተ ጋር ይሄድ የምለው እርሱ ከአንተ ጋር ይሄዳል፣ እኔም ይህ ከአንተ ጋር አይሄድ የምለው እርሱ አይሄድም አለው። ህዝቡንም ወደ ውሃ አወረደ። እግዚአብሔርም ጌዴዮንን ውሻ እንደሚጠጣ ውሃ በመላሱ የሚጠጣውን ሁሉ እርሱን ለብቻው አድርገው እንዲሁም ሊጠጣ በጉልበቱ የሚንበረከከውን ሁሉ ለብቻ አድርገው አለው። በእጃቸውም ውሃ ወደ አፋቸው አድርገው የጠጡት ቁጥር 300 ነበረ። የቀሩት ህዝብ ግን ውሃ ሊጠጡ በጉልበታቸው ተንበረከኩ። እግዚአብሔርም ጌዲዮንን በእጃቸው ውሃ በጠጡት በ300 ሰዎች አድናችኋለሁ ምድያማውያንም በእጅህ አሳልፌ እሰጥሃለሁ። የቀሩት ህዝብ ሁሉ ግን ወደ ስፍራቸው ይመለሱ አለው። የህዝቡንም ስንቅና ቀንደ መለከት በእጃቸው ወሰዱ። የቀሩትንም የእስራኤል ሰዎች ሁሉ ወደ ድንኳናቸው ሰደዳቸው። ሶስቱን መቶ ሰዎች ግን በእርሱ ዘንድ ጠበቃቸው። የምድያምም ሰፈር ከእርሱ በታች በሸለቆ ውስጥ ነበረ። በዚያም ሌሊት እግዚአብሔር በእጅህ አሳልፌ እሰጠቻቸዋለሁ። ና ተነስተ ወደ ሰፈር ውረድ። አንተም ለመውረድ ብትፈራ አንተ ከሎሌህ ከፋራ ጋር ወደ ሰፈሩ ውረድ። የሚናገሩትንም ትሰማለህ። ከዚያም በኋላ ወደ ሰፈሩ ትወርድ ዘንድ እጀ ተበረታለች አለው። እርሱና ሎሌው ፋራ በሰፈሩ ዳርቻ ወደ ነበሩት ሰልፈኞች ወረዱ። ብዛታቸውም እንደ አንበጣ የሆነ የምድያማውያንና የአማልቃውያንን የምስራቅም ሰዎች ሁሉ በሸለቆ ውስጥ ሰፍረው ነበረ። የግመሎቻቸውን ብዛት ቁጥር እንደሌለው በባህር ዳር እንዳለ አሸዋ ነበረ። ጌዲዮንም በደረሰ ጊዜ አንድ ሰው ሕልምን ለባልንጀራው ሲያጫውት፣ እነሆ ሕልም አለምኩ። እነሆም አንዲት የገብስ እንጎቻ ወደ ምድያም ሰፈር ተንከባላ ወረደች። ወደ ድንኳኑም ደርሳ እስኪወድቅ ድረስ መታችው ገለበጠችውም። ድንኳኑም ተጋደመ ይል ነበረ። ባልንጀራውን መልሶ ይህ ነገር ከእስራኤል ሰው ከኢዮአስ ልጅ ከጌዲዮን ሰይፍ በቀር ሌላ አይደለም፣ እግዚአብሔር ምድያምንና ሰራዊቱን ሁሉ በእጁ አሳልፎ ሰጥቷል አለው። ጌዲዮንም ሕልሙና ትርጓሚውን በሰማ ጊዜ ሰገደ። ወደ እስራኤልም ሰፈር ተመልሶ እግዚአብሔር የምድያምን ሰራዊት በእጃችሁ አሳልፎ ሰጥቷልና ተነሱ አለ። ሶስቱንም መቶ ሰዎች በሶስት ወገን ከፈላቸው፣ በሁሉም እጅ ቀንደ መለከትና ባዶ ማሰሮ በማሰሮውም ውስጥ ችቦ ሰጠ። እርሱም እኔን ተመልከቱ፣ እንዲሁም አድርጉ። እንሆ ወደ ሰፈሩ ዳርቻ በደረስኩ ጊዜ እኔ እንደማደርግ እንዲሁ እናንተ አድርጉ እኔ ከኔም ጋር ያሉት ቀንደ መለከት ስንነፋ እናንተ ደግሞ በሰፈሩ ዙሪያ ሁሉ ቀንደ መለከታችሁን ንፉ፣ ለእግዚአብሔርና ለጌዲዮን በሉ አላቸው። ጌዲዮንም ከእርሱም ጋር የነበሩት መቶ ሰዎች በመካከለኛው ትጋት ትጋቱም በጀመረ ጊዜ ወደ ሰፈሩ ዳርቻ መጡ። ቀንደ መለከቶችንም ነፉ፣ በእጃቸውም የነበሩትን ማሰሮች ሰባበሩ። ሶስቱም ወገኖች ቀንደ መለከቶቻቸውን ነፉ፣ ማሰሮቻቸውንም ሰበሩ። በግራ እጃቸውም ችቦን በቀኝ እጃቸውም ቀንደ መለከቶችን ይዘው እየነፉ የእግዚአብሔርና የጌዲዮን ሰይፍ ብለው ጮሁ ሁሉም በየቦታው በሰፈሩ ዙሪያ ቆመ ሰራዊቱም ሁሉ ሮጠ ጮኸ ሸሸም ሶስቱንም መቶ ቀንደ መለከቶች ነፉ እግዚአብሔርም የሰውን ሁሉ ሰይፍ በባልንጀራውና በሰራዊቱ ሁሉ ላይ አደረገ ሰራዊቱም በፀሬራ በኩል እስከ ቤትሽጣ ድረስ በጠባት በኩል እስካለው እስከ አቤል ምሆላ ዳርቻ ድረስ ሸሸ። የእስራኤልም ሰዎች ከንፍታሌምና ከአሴር ከመናሴም ሁሉ ተሰብስበው ምድያምን አሳደዱ። ጌዲዮንም ምድያምን ለመገናኘት ውረዱ፣ እስከ ቤት ባራም ድረስ ያለውን ውሃ ዮርዳኖስን ያዙባቸው ብሎ መልክተኞችን በኤፍሬም ወዳለው ወደ ተራራማው ሀገር ሰደደ። የኤፍሬም ሰዎችም ሁሉ ተሰብስበው እስከ ቤት ባራ ድረስ ውሃውን ዮርዳኖስን ያዙ። የምድያምን ሁለቱን መኳንንት ሄሬብና ዜብን ያዙ። ሄሬብንም በሄሬት አለት አጠገብ ገደሉት። ዜብንም በዜብ መጥመቂያ ላይ ገደሉት። ምድያምንም አሳደዱ። የሄሬብንና የዜብን ራስ ይዘው ወደ ዮርዳኖስ ማዶ ወደ ጌዲዮን መጡ። መሳፍንት ምዕራፍ ስምንት የኤፍሬም ሰዎች ይህን ያደረግክብን ምንድን ነው? ምድያምን ለመውጋት በወጣህ ጊዜ ለምን አልጠራህንም? አሉት። ጽኑ ጥልም ተጣሉት። እርሱም እኔ ካደረግኩት እናንተ ያደረጋችሁት አይበልጥምን? የኤፍሬም ወይን ቃርሚያ ከአብኤዜር ወይን መከር አይሻልምን? እግዚአብሔር የምድያምን መኳንንት ሄሬብንና ዜብን በእጃችሁ አሳልፎ ሰጥቷችኋል። እናንተ ያደረጋችሁትን የሚመስል እኔ ምን ማድረግ እችል ኖሯል? አላቸው። ይህን በተናገረ ጊዜ ቁጣቸው በረደ። ጌዲዮንም ከሶስቱ መቶ ሰዎች ጋር ወደ ዮርዳኖስ ደርሶ ተሻገረ፣ ምንም እንኳ ቢደክሙ ያሳድዱ ነበረ። የሱኮትንም ሰዎች የምድያምን ነገሥታት ዛብሄልንና ስልማናን ሳሳድድ ደክመዋልና፣ እኔን ለተከተሉ ሕዝብ እንጀራ ባካችሁ ስጡ አላቸው። የሱኮትም አለቆች እኛ ለሰራዊትህ እንጀራ እንድንሰጥ የዛብሄልና የስልማና እጅ አሁን በእጅህ ነውን? አሉ። ጌዲዮንም እግዚአብሔር ዛብሄልና ስልማናን በእጅ ያሳልፎ ቢሰጠኝ እኔ በምድረ በዳ ሾህና በኩርንችት ስጋችሁን እገርፋለሁ አለ። ከዚያም ወደ ጵንኤል ወጣ ለጵንኤልም ሰዎች እንዲሁ አላቸው። የጵኔኤልም ሰዎች የሱኮት ሰዎች እንደመለሱ መለሱለት። እርሱም የጵኔኤልን ሰዎች ደግሞ በደህና በተመለስኩ ጊዜ ይህን ግንብ አፈርሰዋለሁ ብሎ ተናገራቸው። ዛብሄልና ስልማናም ከሰራዊቶቻቸው ጋር በቀርቀር ነበሩ። ሰይፍ የሚመዙ 120 ሺህ ሰዎች ወድቀው ነበርና ከምስራቅ ሰዎች ሰራዊት ሁሉ የቀሩ 15 ሺህ ያህል ሰዎች ነበሩ። ጌዲዮንም የድንኳን ተቀማጮች ባሉበት መንገድ በኖባህና በዮግባሃ በምስራቅ በኩል ወጣ። ሰራዊቱም ተዘልሎ ነበርና ሰራዊቱን መታ። ዛብሄልና ስልማናም ሸሹ። እርሱ ማሳደዳቸው ሁለቱንም የምድያም ነገስታት ዛብሄልና ስልማናን ያዘ። ሰራዊቱንም ሁሉ አስደነገጠ። የኢዮዋስ ልጅ ጌዲዮን ከሄሬስ ዳገት ከሰልፍ ተመለሰ። ከሱኮትም ሰዎች አንድ ብላቴና ይዞ ጠየቀው። እርሱም የሱኮትን አለቆችና ሽማግሌዎች ሰባ ሰባት ሰዎች ጻፈለት። ወደ ሱኮትም ሰዎች መጥቶ ለደከሙት ሰዎች እንጀራ አንሰጥ ዘንድ የዛብሄልና የስልማና እጅ አሁን በጀህ ነውን ብላችሁ የተላገዳችሁብኝ ዛብሄልና ስልማና እነሆ አለ። የከተማይቱም ሽማግሌዎችን ያያዘ የምድረ በዳንም እሾህና ኩርንችት ወስዶ የሱኮትን ሰዎች ገረፋቸው። የጵንኤልንም ግንብ አፈረሰ፣ የከተማይቱንም ሰዎች ገደላቸው። ዛብሔልና ስልማናን በታቦር የገደላችኋቸው ሰዎች እንዴት ያሉ ነበሩ አላቸው እነርሱም እንዳንተ ያሉ ነበሩ አንተን ይመስሉ ነበረ መልካቸውም እንደ ንጉስ ልጆች መልክ ነበረ ብለው መለሱለት እርሱም የእናቴ ልጆች ወንድሞቼ ነበሩ አድናችኋቸው ቢሆን ኖሮ ሕያው እግዚአብሔርን እኔ አልገድላችሁም ነበር አለ በኩሩንም የቴርን ተነስተ ግደላቸው አለው ብላቴናው ግን ገና ብላቴና ነበረና ስለፈራ ሰይፉን አልመዘዘም ዛብሄል ና ስልማናም የሰው ሀይሉ እንደ ሰውነቱ ነውና አንተ ተነስተው ደቅብን አሉት ጌዲዮንም ተነስቶ ዛብሄል ና ስልማናን ገደለ በግመሎቻቸውም አንገት የነበሩትን ስሉሴዎች ማረከ። የእስራኤልም ሰዎች ጌዲዮንን ከምድያም እጅ አድነኸናልና አንተ ልጅህም፣ የልጅ ልጅህም ደግሞ ግዙን አሉት። ጌዲዮንም እኔ አልገዛችሁም፣ ልጄም አይገዛችሁም፣ እግዚአብሔር ይገዛችኋል አላቸው። እስማኤላውያንም ስለነበሩ የወርቅ ጉትቻ ነበራቸውና፣ ጌዲዮን ሁላችሁ ከምርኳችሁ ጉትቻችሁን እንድትሰጡኝ እለምናችኋለሁ አለ። እነርሱም ፈቅደን እንሰጠሃለን ብለው መለሱለት። መጎናጸፊያም አነጠፉ። ሰውም ሁሉ የምርኮውን ጉትቻ በዚያ ላይ ጣለ። የለመነውም የወርቅ ጉትቻ ሚዛኑ ከአንባሩ ከድሪውም፣ የምድያምም ነገሥታት ከለበሱት የሚሰሩት ከቀዩ ቀሚስ ከግመሎቻቸው አንገት ከነበሩት ስሉሴዎች ሌላ ሺ ሰባት መቶ ሰቅል ወርቅ ነበረ። ጌዲዮንም ኤፉድ አድርጎ ሰራው፣ በከተማውም በኦፍራ አኖረው። እስራኤልም ሁሉ ተከትሎ አመነዘረበት፣ ለጌዲዮንና ለቤቱ ወጥመድ ሆነ። ምድያምም በእስራኤል ልጆች ተዋረደ። ራሳቸውንም ዳግመኛ አላነሱም። በጌዲዮን እድሜ ምድሪቱ አርባ አመት አረፈች። የኢዮዋስ ልጅ ይሩበአል ሄዶ በቤቱ ተቀመጠ። ለጌዲዮንም ብዙ ሚስቶች ነበሩትና ከወገቡ የወጡ ሰባ ልጆች ነበሩት። በሴኬምም የነበረችው ቁባቱ ወንድ ልጅ ወለደችለት፣ ስሙንም አብሜሌክ ብሎ ጠራው። የኢዮዋስም ልጅ ጌዲዮን በመልካም ሽምግልና ሞተ፣ በኢዝራኤላውያን ከተማ በኦፍራ በነበረችው በአባቱ በኢዮዋስ መቃብር ተቀበረ። እንዲህም ሆነ፣ ጌዲዮን ከሞተ በኋላ የእስራኤል ልጆች ተመለሱ፣ በአሊምንም ተከትለው አመነዘሩ። በአልብሪት ይህንም አምላካቸው አደረጉ። የእስራኤልም ልጆች በዙሪያቸው ከነበሩ ከጠላቶቻቸው ሁሉ እጅ ያዳናቸውን አምላካቸውን እግዚአብሔርን አላሰቡም። እርሱም ለእስራኤል በጎ ነገር ሁሉ እንዳደረገ መጠን እነርሱ ለጌዲዮን ለይሩበአል ቤት ወሩታ አላደረጉም። ምዕራፍ ዘጠኝ የይሩባአል ልጅ አቤሜሌክም ወደ ሴኬም ወደ እናቱ ወንድሞች ሄደ። ለእነርሱም ለእናቱ አባት ቤተሰቦችም ሁሉ በሴኬም ሰዎች ሁሉ ጆሮ ሰባ የሆኑት የይሩባአል ልጆች ሁሉ ቢገዟችሁ ወይስ አንድ ሰው ቢገዛችሁ ምን ይሻላችኋል? ብላችሁ ንገሯችሁ ብዬ እለምናችኋለሁ ደግሞ እኔ ያጥንታችሁ ፍላጭ የስጋችሁ ቁራጭ እንደሆንኩ አስቡ ብሎ ተናገራቸው። የእናቱም ወንድሞች ይህን ቃል ሁሉ ስለ እርሱ በሴኬም ሰዎች ሁሉ ጆሮ ተናገሩ። እነርሱም እርሱ ወንድማችን ነው ብለው አቤሜሌክን ለመከተል ልባቸውን አዘነበሉት። ከበዓል ብሪትም ቤት ሰባ ብር ሰጡት። በዚያም አቤሜሌክ ምናምንቴዎችና ወሮበሎችን ቀጠረበት፣ እነርሱም ተከተሉት። ወደ አባቱ ቤት ወደ ኦፍራ ሄደ፣ ሰባ የሆኑትን የዩሮ በዓል ልጆች ወንድሞቹን በአንድ ድንጋይ ላይ አረዳቸው። ትንሹ የዩሮ በዓል ልጅ ኢዮአታም ግን ተሸሽጎ ነበርና ተረፈ። የሴኬምም ሰዎች ሁሉ ቤትሎሚም ሁሉ ተሰበሰቡ፣ ሄደውም በሴኬም በአምዱ አጠገብ ባለው በአድባሩ ዛፍ በታች አቤሜሌክን አነገሱ። ይህንንም ነገር ለኢዮአታም በነገሩት ጊዜ ሄዶ በገሪዛን ተራራ ራስ ላይ ቆመ፣ ድምፁንም አንስቶ ጮኸ፣ እንዲህም አላቸው፦ የሴኬም ሰዎች ወይም እግዚአብሔር እንዲሰማችሁ ስሙኝ። አንድ ጊዜ ዛፎች በላያቸው ንጉስ ሊያነግሱ ሄዱ። ወይራውንም በእኛ ላይ ንገስ አሉት። ወይራው ግን እግዚአብሔርና ሰዎች በእኔ የሚከበሩበትን ቅባቴን ትቼ በዛፎች ላይ እንደሰፈፍ ልሄድን አላቸው። ዛፎችን በለሱን መጥተው መጥተ በላያችን ንገስ አሉት። በለሱ ግን ጣፋጭነቴንና መልካሙን ፍሬን ትቼ በዛፎች ላይ እንደሰፈፍ ልሄድን አላቸው። ዛፎችን ወይኑን መጥተው መተ በላያችን ንገስ አሉት። ወይኑም እግዚአብሔርና ሰውን ደስ የሚያሰኘውን የወይን ጠጅኝ ትቼ በዛፎች ላይ እንድሰፍፍ ልሄድን አላቸው። ዛፎችም ሁሉ እሾህን መተ በላያችን ንገስ አሉት። እሾሁም ዛፎቹን በእውነት እኔን በእናንተ ላይ ታነግሱኝ እንደሆነ ኑ ከጥላይ በታች ተጠጉ፣ እንዲሁም ባይሆን እሳት ከእሾህ ይውጣ የሊባኖስንም ዝግባ ያቃጥል አላቸው። አሁን እንግዲህ አቤሜልክን በማንገሳችሁ እውነትና ቅንነትን አድርጋችሁ እንደሆነ ለይሩበዓልም ለቤቱን በጎ አድርጋችሁ እንደሆነ እንዳደረገውም መጠን ለእርሱ የተገባውን አድርጋችሁ እንደሆነ አባቴ ስለ እናንተ ተጋድሎ ነበርና ከምድያም እጅ ሊያድናችሁ ነፍሱን ለሞት አሳልፎ ሰጥቶ ነበርና እናንተም ዛሬ በአባቴ ቤት ተነስታችኋልና ሰባ የሆኑትን ልጆቹን በአንድ ድንጋይ ላይ አርዳችኋልና ወንድማችሁም ስለሆነ የባሪያዊቱን ልጅ አቤሜልክን በሴኬም ሰዎች ላይ አንግሳችኋልና፣ እንግዲህ ለዩሮ በዓልና እንግዲህ ለቤቱ እውነትና ቅንነትን ዛሬ አድርጋችሁ እንደሆነ በአቤሜሌክ ደስ ይበላችሁ፣ እርሱ ደግሞ በእናንተ ደስ ይበለው። እንዲህ ባይሆን ግን ከአቤሜሌክ እሳት ይውጣ፣ የሴኬምን ሰዎች ቤት ሚሎንም ይብላ፤ ከሴኬምም ሰዎች ከቤት ሚሎም እሳት ይውጣ፣ አቤሜሌክንም ይብላ። ኢዮአታምም ሸሽቶ አመለጠ፣ ወንድሙንም አቤሜሌክን ፈርቶ ወደ ብኤር ሄደ፣ በዚያም ተቀመጠ። አቤሜሌክም በእስራኤል ላይ ሶስት ዓመት ነገሰ። እግዚአብሔር በአሜቤሌክና በሴኬም ሰዎች መካከል ክፉን መንፈስ ሰደደ። የሴኬምም ሰዎች በአሜቤሌክ ላይ ተንኮል አደረጉ። ይህም የሆነው በሰባ የኢዮርብዓል ልጆች ላይ የተደረገው አመፅ እንዲመጣ ደማቸውን በገደላቸው በወንድማቸው በአሜቤሌክ ላይ፣ ወንድሞቹንም እንዲገድል እጆቹን ባጸኗቸው በሴኬም ሰዎች ላይ እንዲሆን ነው። የሴኬምም ሰዎች በተራሮች ራስ ላይ ድብቅ ጦር አደረጉ። መንገድ ተላላፊዎችን ሁሉ ይዘርፉ ነበረ። አቤሜሌክም ይህንን ወሬ ሰማ። የአቤድም ልጅ ጋአል ከወንድሞቹ ጋር መጥቶ ወደ ሴኬም ገባ። የሴኬምም ሰዎች ታምኑበት። ወደ እርሻውም ወጡ፣ ወይናቸውንም ለቀሙ፣ ጠመቁትም፣ የደስታን በዓል አደረጉ። ወደ አምላካቸውም ቤት ገቡ፣ በሉም፣ ጠጡም፣ አቤሜሌክንም ሰደቡ። የአቤድም ልጅ ጋአል የምንገዛለት አቤሜሌክ ማን ነው? ሴኬምስ ምንድን ነው? እርሱ የዩሮ በዓል ልጅ አይደለምን? ዜቡልም የእርሱ ሹም አይደለምን? ለሴኬም አባት ለኤሞሪ ሰዎች ተገዙ። ስለምንስ ለዚህ እንገዛለን? ይህ ህዝብ ከእጄ በታች ቢሆን ኖሮ አቤሜሌክን አሳድደው ነበር፣ አለ። አቤሜሌክንም፣ ሰራዊትህን አብዝተህና ውጣ አለው። የከተማይቱ ገዢ ዜቡልም የአቤድን ልጅ የገአልን ቃል በሰማ ጊዜ እጅግ ተቆጣ። እንዲህም ብሎ ወደ አቤሜሌክ በተንኮል መልእክተኞችን ላከ። እነሆ የአቤድ ልጅ ገአልና ወንድሞቹ ወደ ሴኬም መጥተዋል፣ በአንተም ላይ ከተማይቱን አሸፍተዋል። አሁንም አንተና ከአንተም ጋር ያሉት ህዝብ በሌሊት ተነሱ፣ በሜዳም ሸምቁ። ነገ ፀሐይ በወጣች ጊዜ ማልደህ ተነሳ፣ በከተማይቱም ላይ ውደቅባት። እነሆም እርሱና ከእርሱ ጋር ያሉት ህዝብ በአንተ ላይ በወጡ ጊዜ እጅህ እንዳገኘች አድርግበት። አቤሜሌክና ከእርሱ ጋር ያሉ ህዝብ ሁሉ በሌሊት ተነሱ፣ በሴኬምም አቅራቢያ በአራት ወገን ሸምቁበት። የአቤድም ልጅ ጋአል ወጥቶ በከተማይቱ በራ አደባባይ ቆመ። በአቤሜሌክና ከእርሱ ጋር ያሉት ህዝብ ከሸመቁበት ስፍራ ተነሱ። ገአልም ህዝቡን ባየ ጊዜ ዜቡልን፣ እነሆ ከተራሮች ራስ ላይ ህዝብ ይወርዳል አለው። ዜቡልም ሰዎች የሚመስለው የተራሮችን ጥላ ታያለህ አለው። ገአልም ደግሞ እነሆ ህዝብ በምድር መካከል ይወርዳል፣ አንድም ወገን በመኦንኒም በአድባሩም ዛፍ መንገድ ይወጣል ብሎ ተናገረ። ዜቡልም እንገዛለት ዘንድ አቤሜሌክ ማን ነው ያልክበት አፍህ አሁን የት ነው አለ። ይህ የናቅከው ህዝብ አይደለምን? አሁንም ወጥተህ ከእነርሱ ጋር ተዋጋ አለው። ገአልም በሴኬም ሰዎች ፊት ወጣ፣ ከአቤሜሌክም ጋር ተዋጋ። አቤሜሌክም አሳደደው፣ ከፊቱም ሸሸ። እስከ በሩም አደባባይ ድረስ ብዙዎች ተጎድተው ወደቁ። አቤሜሌክም በአሩማ ተቀመጠ። ዜቡልም ጋዓልንና ወንድሞቹን በሴኬም እንዳይኖሩ አሳደዳቸው። በነጋውም ህዝቡ ወደ እርሻ መጡ። አቤሜሌክም ሰማ። ህዝቡንም ወስዶ በሶስት ወገን ከፈላቸው፣ በሜዳም ሸመቀ። ተመለከተም፣ እነሆም ህዝቡ ከከተማ ወጡ። ተነሳባቸው፣ መታቸው። አቤሜሌክም ከእርሱም ጋር ያሉት ወገኖች ተጣደፉ፣ በከተማይቱን በር አደባባይ ቆሙ። ሁለቱም ወገኖች በእርሻ ውስጥ በነበሩት ሁሉ ላይ ሮጡባቸው፣ መቷቸው። አቤሜሌክም በዚያ ቀን ሁሉ ከከተማይቱ ጋር ተዋጋ፣ ከተማይቱንም ይዞ በእርሷ የነበሩትን ህዝብ ገደለ። ከተማይቱንም አፈረሰ፣ ጨውም ዘራባት። በሴኬምም ግንብ ውስጥ የነበሩ ሰዎች ሁሉ ይህን በሰሙ ጊዜ ወደ ኤልብሪት ቤት ወደ ምሽጉ ውስጥ ገቡ። አቤሜሌክም በሴኬም ግንብ ውስጥ ያሉ ሰዎች ሁሉ አንድ ሆነው እንደተሰበሰቡ ሰማ። አቤሜሌክና ከእርሱ ጋር ያሉት ህዝብ ሁሉ ወደ ሰልመን ተራራ ወጡ። አቤሜሌክም በእጁ መጥረቢያ ወስዶ የዛፉን ቅርንጫፍ ቆረጠ፣ አንስቶም በጫንቃው ላይ አደረገው። ከእርሱ ጋር ለነበሩት ህዝብ እኔ ሳደርግ ያያችሁትን እናንተም ፈጥናችሁ እኔ እንዳደረኩ አድርጓላቸው። ህዝቡ ህዝቡም ሁሉ እንዲሁ እያንዳንዳቸው የዛፉን ቅርንጫፎች ቆረጡ። አብሜልክንም ተከትለው በምሽጉ ዙሪያ አኖራቸው። ምሽጉንም በላያቸው አቃጠሉት። የሴክምም ግንብ ሰዎች ሁሉ አንድ ሺ የሚያህሉ ወንድና ሴት ሞቱ። አቤሜሌክም ወደ ቴቤስ መጣ። ቴቤስንም ከቦ የያዛት። በከተማይቱም ውስጥ ብርቱ ግንብ ነበረ። የከተማይቱ ሰዎች ሁሉ፣ ወንዱና ሴቱ ሁሉ ወደዚያ ሸሹ፣ ደጁንም በኋላቸው ዘጉ፣ ወደ ግንቡም ሰገነት ላይ ወጡ። አቤሜሌክም ወደ ግንቡ ቀርቦ ይዋጋ ነበረ። በእሳት ሊያቃጥለው ወደ ግንቡ ደጅ ደረሰ። አንዲትም ሴት በአቤሜሌክ ራስ ላይ የወፍጮ መጅ ጣለችበት፣ አናቱንም ሰበረችው። እርሱም ፈጥኖ ጋሻ ጃግሬውን ጠርቶ እኔን ሴት ገደለችው እንዳይሉ ሰይፍህን መዘህ ግደለኝ አለው። ጎልማሳውም ወጋው፣ ሞተም። የእስራኤልም ሰዎች አቤሜሌክ እንደሞተ ባዩ ጊዜ እያንዳንዱ ወደ ስፍራው ተመለሰ። እንዲሁ ሰባ ወንድሞቹን በመግደል አቤሜሌክ በአባቱ ላይ ያደረገውን ክፋት እግዚአብሔር መለሰበት። እግዚአብሔርም የሴኬምን ሰዎች ክፋት ሁሉ በራሳቸው ላይ መለሰባቸው። የዩሩ በአልም ልጅ የኢዮአታም ግማን ደረሰባቸው ይላል። ከምሽቱ ሶስት ሰዓት በኢትዮጵያ ሰዓት አቆጣጠር ቲክቶክ እና ቴሌግራም ላይ በቀጥታ ስርጭት የእግዚአብሔርን ቃል በጥልቀት እናጠናለን። መጥታችሁ እንድታጠኑ ጋብዛችኋለሁኝ። ጸጋ ይብዛላችሁ።